ዋይ ሄርሜላ ማለት ነው። ምንድን ነው እንደዚያ ንገበገበሽ? እንዲ አብርሽ ባልሽ አይደለ? ተቃጠለች እኮ ቤተሰቦች፣ በቅናት እኮ ባንዴ ቦግን ያለችው። እንዲ አንች ባልሽ አይደለም አይደለም በሁለት ደቂቃ ልጅቷን በአንድ ደቂቃ እንኳን ቢተዋወቃት በዚህ ልክ መናደድ አሁን ካንቺ የሚጠበቅ አልነበረም የእውነት ኖርማል የአብርሸ ጓደኛ ነኝ ካልሽ ምን አስጨነቀች ባሉ አይደለሽ ሩታ እንኳን በዚህ ልክ አልተንጨረጨረችም ና የእውነት ቤተሰቦች እንዴት በቀናት ብድ እንዳለች አታይቆኝ እንዲህ በአንድ ደቂቃ በሁለት ደቂቃ ስልክ ትለዋወጣላችሁ ብድ አለች በቃ ጭራ በቀበችና በዚህ ልክ እኔ የኤርሜላ መገብገብ፣ እኔ አይደለም በሁለት ደቂቃ ለም በአንድ ደቂቃ ስልኳል አይቀበልም። አንቺ ኖርማል ጓደኛው ነኝ እኔ እና አብርሽ መሀል ምንም ነገር የለም እያሻለን እንዴ። ታዲያ ኮ ማንም ሴት መታብልሽን ብትተዋወቀው በዚህ ልክ መናደድ የለብሽም። ምን አስጨነቀሽ ባልሽ አይደለ አይደለ፣ እንዴ ባይሆን ሩታ እንኳን ያንችናል እንደዚህ ስትንጨረጨር አላየናትም። የእውነት ገርማኛለች። ለማንኛውም ቪዲዮቹ ምንድነው አሁን የፕራንክ ምንድን ነው የሚያስተምረው ነው እንደው ከኤርሜላ መለስ ብለን ስናስበው ቪዲዋ ምንድን ነው ወጣቱ የሚያስተምረውን የናንተ አብርሽ መቼም ማለት ነው ቤተሰቦች ይቅርታ አርጉልኝና የሴቶች አለቃ ብያዋል ቁም ነገር የእውነቴን ነው የምላችሁ ቤተሰቦች አብርሽ የሴቶች አለቃ እች ደግሞ ኬት እንደመጣችል እንጃ መቼም ሴቶች አያጡትም አብርሽ ሴቶች አያጡትም እና ለማንኛውም ሄርሜላ በዚህ ልክ እንዲ መሆንሽ ያጠራጥራል ምክንያቱም ያው ከአብርሽ ጋር ኖርማል ጓደኛሽ ከሆነ በዚህ ልክ የቅናት መንፈስ ተናውጦዎች። ልጅቷን እኮ ልትውጣት ምንም አልደረሰችም። በቃ ቦግ ነው ያለችው። ነብር ነው የሆነችው። እናቴትሙ ቤተሰቦች ማለት በዚህ ልክ ሩታ እንኳን እንደዚህ እኔ ስትንጨረጨር ጨር አላየዋትም። አብርሽ ዙሪያ ሴቶች መጠው እንደዛ ሲሆኑ መስመር ሲይዙ ብቻ ያችን የምታቋትን ጥፊት አቀምሳቸዋለች። ከመስመር ሲያልፉ ማለት ነው እንጂ በዚህ ልክ እንኳን የልጁ እናት እንኳን እንደዚህ ስትሆን እንዲህ ስትንጨረጨር አላየናትም። ጉድ እኮ ነው፣ ቤተሰቦች! ምን ታዘባችሁ ግን? እኔ አንዳንዴ ምን ያስተምራል አብርሽ በፊት እውነት በዚህ ልክ። አሁን አሁን አብርሽ በፕራንኩም በውኑም እኔ እንጃ አለቀባቸው መሰለኝ አይዲያ ይመስለኛል፣ አይዲያ ያለቀባቸው መሰለኝ። አሁን ደግሞ ያው ሁለት ለአንድ ይዞ ነው የመጣው ማለት ነው። አብርሽ እና የሄርሜላ መንጨርጨር እንዳለ ሆኖ እባካችሁን ተው፣ የምሰሩት ቪዲዮ በጣም በእናንተ እድሜ ክልል ውስጥ ያለ ወጣት ነው እናንተ የሚያየው ከእናንተ ምንድን ነው የሚማረው? ሲቀጥል ደግሞ የሩታን ፎቶ መለጠፍ ለምን አስፈለገ? ሩታውን ሶስተኛ ወገን ስለመጣ ተናዳ መጣች ብሎ ቪው ለማግኘት የሱን ፎቶ ካለጠፋቸው አይሆኑም ነው አደለም? እሷን ፎቶ ካለጠፋችሁ እንደ ጦሷን ውሰዱ። የሩታን የእውነት ጦሷን ውሰዱ እንዴ! ልጅቷን ተፋቷት በቃ። እሷ እኮ በቃ ተወቻችሁ። ሩታን አቃርጋችሁ ትታለች። አሁንማ ደስ ስትል ከቤተሰቦቿ ጋ ነው። ውሏም፣ አዳሯም፣ ሳቋም፣ ደስታዋም ሁሉ ነገሯን ከምትወዳቸው ቤተሰቦቿ ጋ በቃ ማን እንደ ቤተሰብ ብላ እኮ ወስናለች። በቃ ነው። አይለን ነው አብርሽ፣ መችም ያው ሶስት ለአንድ ሆናል። እንግዲህ አንተ መችም የሴቶች አለቃ ብያለው እኔ ማለት ነው። ለማንኛውም ቤተሰቦች፣ የዛሬው እንግዲህ ፕራንክ ነው። ልጅቷ ወዲያውን መጣ ያ አብርሽ አድናቂ ሆና በሁለት ደቂቃ ውስጥ ያው ስልኩን ሰጣት። አብርሽ፣ እንዴት በሁለት ደቂቃ ስልክህን ትሰጥ አለ ብላ ሄርሜላ ላይ ያዙ፣ ይልቀቁኝ። በዚህ ልቅ አደነቅሹ አደለ ካደነቅሹ በኋላ ትጂ ምንፈልገሽ ነው በማለት ከልጅቷ ጋር እንግዲህ ሄርሜላ ፈጠጠን ያለችው ማለት ነው። እና ሄርሜላዬ የሆነ ነገርም አለ ጠርጥር፣ ጠርጥር ይላል ሀገር ሰው። ጠርጥር አይጠፋም ከገንፎ ስንጥር ይላል ሀገር ሰው ማለት ነው። እና በዚህ ልክ እንዲህ መጨርጨሯ ሄርሜላ የእውነት ተንገብግብች እኮ። እንዲህ ባልሽ አይደል ሄርሜላ፣ ምን ሆነሽ ነው በዚህ ልክ? እኔ ራሱ እኮ ደንገጥኩ። የሁለት ቤተሰቦች ሄረሜላ ሁኔታ በጣም ነበር እየሳኩ ያዩትና በዚህ ልክ እንደዚህ ተለዋውጠች እኮ እናንተ። በአንዴ ቅይር ነው ያለችው፣ በቃ በአንዴ ቅይር አለች፣ በቃ ተቀያየረች። እና አብርሽን የምትወጁ ከሆነ ያው ፍቅርሽን ግለጭለት፣ ሌላ ምን ይደረጋል? ያለው እንግዲህ ነው ጊዜው ተገላቢጦሽ ሆናል። ፍቅርሽን ግለጭለት ሄረሜላዬ፣ በዚህ ልክ ሴቶች እየመጡ ከሚያጨረጭሮች ፍቅር ሽንግለ ጭለትና ያው ፍቅራችሁን ቀጥሉ እንጂ ይሄማ ለሌላ እሱም ደግሞ ያንቺን የልብ ትርታ ለማዳመጥ የሚሰራቸው ፕራንኮች ከትናንት ጀምሮ ይገርማሉ እና ለማንኛውም የእናንተ ቪዲዮ አሁናውን ጨራሽ ብሶበታል ወጣቱንም የሚያስተምር አይደለም ሩታን ደግሞ ለቪዩ ብላችሁ ሩታን አትለጥፉ የሩታን ጦስጥን ቦሳ አስወሰዱና ማለት ነው እና ቤተሰቦች ያለው እንግዲህ ፕራንክ ይህንን ነው ማለት የእርሜላ መንጨርጨር ግን ያው መንገድ የሚያስጠቁ ይመስላል ሩታ እንኳን በዚህ ልክ እንደዚያ አልሆነችም የእውነት ተንገበገበች እኮ እንዴ ባልሻ ተድሄርም የለ። በዚህ ልክ ለተመልካች ራሱ ነገሩ ውስጥሽ ያለው ነው። አንቺ ምን ታደርጊ? ውስጥሽ ያደረብሽን የፍቅር ነገር ነው ያወጣሽው። እና ለማንኛውም ቪዲዮ ላይክ አድርጉ ቤተሰቦች፣ የመቻችሁ ቀማሞች